ምን ትንሽ ነው እኔ እንት እንደ ያለው እቃው እስቲስ፣ አሁን ይሄንን እኮ አጠብኩኝ እኮ። ምድን ነው ይሄ እቃ ማጠቡን የምንላ፣ ሰምልሽ ከዚህ በላይ እኔ ለጣ ጣጥች ቤቱን ደግሞ አስተካክይ። እሱ ሲመጣ ደግሞ እነግርሻለሁ፣ እኔ እንደምቆጣሽ፣ እኔ እንደምነግርሽ፣ ትፈሽና ወይ ይኸውልሽ። ሲመጣ ምን ትይው? ሲመጣ ምን ትፈሽ መ መደሰት ምንድን ያልኩሽ

አልጨርሽም እንደ እስካሁን። ትንሽ ነው ቀረኝ። እስቲ የምጠጣ ነገር ይዘሽልኝ ነው እዛው አመጣሽ፣ ጨርሽ፣ እቃው ትንሽ ነው ቀረ። ትንሽ ትንሽ፣ ስንት ሰዓት ነው የሚፈጅብሻ? በያኑ ሁሉ እሺ። ምን ትመስላለች? አሁን ምን ላደርግ? አይ ወንድሜ፣ ጥሩ ሰው ናት አላለ። ምን አይነት ሴት ነው ያገባ አሁን ከተናገርኩ ይጣላሉ። እሷም ትናደዳለች። አሁን ምን ላደርግ? ምን አይነት ሴት ሰራገባ ህይወትም ውሽ ህይወትም አመሰቃቀለች እኮ እረፍት የሚባል ነገር የለም። አሁን ደግሞ ቶሎ ትመጣለች።

እንዴት ነው ውሎ ውሎ? ደህና ነው። አንቺ እንዴት ነው? ደህና ነኝ። ስራ እንዴት ነው? ያው እየተጫወት። እየተግባባችሁ ነው አይደል? እየተግባባችሁ ነው። ውሃ ላይ አምጣለሁ የምልሽ ታስቸግርሽ? አንቺ ልጅ፣ ኧረ ጥሩ ሰው ነው። እኔ ልጅ ለአንቺ ንገሪ አለች። እርግጠኛ ነሽ?

እንዴት ነው ግን እሷን እየተንከባከብሻት ነው? አረ በደንብ እንዴ ላጥንበት ነው። ብቸኛ እህቴ ናት። እሷን በደንብ መንከባከባለሁ። አረ ደግሞ ምንም ስጋት አይገባ እንዴ ለኔም እኮ እህቴ ነኝ። በጣም ጠጣ። ደግሞ ምን ሆነህ ነው ዛሬ ይሄንን ቃል ያመጣው? ምን ሆነህ ነው አይ ያው አለ አይደል ሰው እኮ ይጣላል። ጸባያቸው የተለያየ ሊሆን ይችላል እሱን ያው ለማወቅ ነው። ኧረ እኛ ጋር ምን እንደ እሱ ያን ነገር አንቺ፣ እሱማ እንግዲህ አትሆንም። እሷ እህቴ ናት ብቸኛ እህቴ፣ በጣም የሚወዳት እህቴ እ ስለዚህ በደንብ እንደምንከባከቢያት ተስፋ አደርጋለሁ። አይደል አለ ምን ልጅቷ ምን ነው ዳና ነኝ ብዬ ያለሁ እኔ እና አንቺ እንደምነት አይደል? እኔ እናንቺ እንደምንዋደድ አብረን እንደምንስቅ፣ እንደምንጫወት፣ ስራ እንደማግዝሽ በቃ ሁሌ ከጎንሽ እንደሆንኩ ነው። እንደውም እኮ ነው እንደት ነግሪኝ እንጂ ሌላ ነገር አይደለም። አይ ችግር የለም፣ ተጫወት፣ ተጫወቱ፣ በቃ ተጫወቱ። እሺ፣ በቃ የሆነ ቦታ ደርሼ መጣሁ። እኔ እሰራለሁ፣ ምንም ነገር እንዳትሰሪ፣ እሺ። እዚህ እዚህ ቦታ እዚህ እሱን ነገር ላምጣ፣ ደርሰሽ ምንም እንዳትሰሪ፣ እኔ እሰራለሁ ሁሉንም እሺ። እኔ እምልሽ እኔና አንቺ ስንገናኝ ይሄን ያህል መሰሪ ሰው ነበርሽ? ምን እህቴን ምን እንደሆነች ታውቂያታለሽ?

አሁን ምን እንዳልሽው ትነግሪኛለሽ። ምንድን ነው ያልሽው? ለወንድምሽ ምንድን ነው የተናገርሽው? ምንም አልተናገርኩም። ምንም እንዳትናገሪ አላልኩሽም። ምን እንደምትሠሪ ምን እንደማደርግሽ አትናገሪ አልኩት እና ምንድን ነው? ይሄን ያህል ምን አደረገችሽ? ስላከበርችሽ ቅድም ቀድም እያስ መሰልሽ ነበር። ምን ሆነሻል? እኔ ስለወጣው እግረን ተከትለሽ በቃ የፈለግሽውን ነገር ማድረግ ነው። እህቴ ማለት እኮ እህትሽ ማለት ምንድን ነው ይሄን ያህል ጨካኝ መሆን? አቤት ሃረማንናን ቴትለ ያመጣሽው እንደዚ ይነጽባል። ቆይ ታይኛለችን ደግሞ የተረገምሽ ሴት ልሽ ወይኔ ወይኔ ወይኔ። ቆይ አንቺስ ለምንድን ነው? ምን ያለበት ብትነግሬኝ ሰራተኛዋ እኔ እዚህ እዚህ ቤት ያመጣውሽ እኮ እንድትተጋገዙ ተጋግዛችሁ ስራ እንድትሰሩ። አትናገሪ ብለኝ ምንድን ነው ያስፈራሽ? ሰው እኮ ተነጋግሮ ነው ችግራ ችግር ካለ እናንተ መሀል ችግር ካለ ተነጋግረን መፍታት እንችላለን። ምንድነው ይሄን ያህል ሰራተኛው እንኳን ሁሉ ዝም ትራደ እህቴ እኮ ናት። ያንቺን እህት እንደዚህ ቢያደርግ ምንድነው የምትሰማሽ? ተኛለች እንደ ደግሞ ታንሽ እንጂ። እሺ ከሷ ጋር ምን ጨራረስ ነገር አለ እና ወራ አይደል እህቴ ማለት ቢታቂ ኖሮ ያኝ ብሌኒ ማለት ነው። አይገርምሽም? ሚስቴ እኮ አንቺ የፈለግሽው ነገር ነው ማረግ ምትምትሽ ወይኔ፣ ወይኔ፣ ወይኔ! ምንድነው? ይቅርታ፣ ይቅርታ ትላለች። ሙሉ እኮ አይቼዋለሁ። ምን እንደሚታረጊያት አይቼሻለሁ እኮ ኩሽና ውስጥ ምን ምን እያደረግሽ እንደሆነ እኮ በደንብ ነው አየሁ

እሺ፣ ይቅርታላት እሺ፣ በቃ ያንቺን እህት እንደዚህ ሰው ቢያረጋት ምንድን ነው የምሰማ? በቃ እሺ፣ ይቅርታ በለኝና አልገባኝም። እሄቴ ማለት እሄትሽ ማለት ነው። አንቺ ላይ እንዲሆን ማትፈልጊው ነገር ተገመጪ። አንቺ ላይ እንዲሆን ማትፈልጊውን ነገር ሌላ ሰው ላይ ማድረግ የለብሽም። ይሄ ጥሩ አይደለም። ምን ያህል ምን ያህል ክፉ ብቻው ነው እንደዚ አይነት ነገር የምታደርጊ ለጊ ልጆችሽን ሌላ ሰው እንደዛ ቢያርግ ምንድን ነው የሚሰማሽ? እህቴ ማለት እኮ እኔ ማለት ነው። እኔን ከወደድሽ እህቴንም ቤተሰቦችንም ሙሉ ሙሉ ቤተሰቦችን ማውደድ እኮ አለብሽ እኔ አንቺን ወድጌሽ ቤተሰቦችን መጠላት መጥላት አለብኝ? እንደዚያ አይነት ነገር ጥሩ አይደለም። ይሄን ያህል ማስመሰሉ ምን ለምን አስፈለገ? እሷ ብትጎዳሽ እንኳን ለእኔ መናገር የለብሽም። እሺ አልመለስበትም፣ በቃ አሁን ይኸውልሽ፣ ትጠራታለሽ፣ እጠራታለሁ፣ እግሯ ላይ ወድቀሽ ግንባሯን ስመሽ ይቅርታ ትጠይቃታለሽ።

እግሯ ላይ ወድቀሽ ግንባሯን ስመሽ ይቅርታ ትጠይቃታለሽ። አሁኑ ነይ ነው ደስ ነው ትገኛለሽ። እግሯ ላይ ወድቀሽ ግንባሯን ስመሽ ይቅርታ ትጠይቃታለሽ

እና ሁለተኛ እንደዚህ ያሉ ማለት ላይ ነው እኔ ይህንን የሚያደረግኩ። እኔ ዛ ከችሎኝ ሲሰራ እናንተ የዚህ ገቦች ብላችሁ በጋራ ነው የምትስቁት። አንቺ ከመጣሽ ጀምሮ ደግሞ እኔ ረስቶኛል፣ አያስታውሰኝም፣ እንደ ድሮ ከኔ ጋር አይጫወትም፣ ለኔ ጊዜ አይሰጥም። በቃ እሱ ሳይሳይ ተናደርኩኝና፣ ንዴቱ አንቺ ላይ ተወጣው እንጂ ሌላ ክፋት ኖሮኝ ወይ ደግሞ ይህን ያለ የበረዘ ጥራቻ ኖሮኝ አይደለም። ቁጣሽን ሳይኑ ነው እንደዛ እንጂ ነገር በቃ፣ ፍቅር እኮ የሷ የእህትነት ያንቺ የሚስትነት ምኑም አይገናኝም። ያንቺ ቦታ ሌላ፣ የሷ ቦታ ሌላ። እንደዚህ አይነት ቅሬታ ቢኖርሽ እንኳን ለእኔ መናገር ነበረብሽ። እሷን ልክ እንደ ማንም ዝም ብለሽ እንደዛ ማድረግ አልነበረብሽ። እኔ በአይኔ ባላዊ ኖሮ አላምንም ነበር። በአይኔ በአይኔ እኮ ነው አየሁሽ እንደዚህ አይነት ነገር ጥሯል ሌላ ሰውራ